ከዛ በዘር ውስጥ ወደ ሰዳችሁ ስትወስዱት በኦሮምኛ አካም ቡልቴ ነጋ ቡልጠን እያለች መጣች ልጅቷ ምን ልትሆን ነው ቆንጆ አደለችም ልትል ነው ቆንጆ ነዋን ልትወስደው ነው እንደ ኢትዮጵያዊነት ውበት አለን በዘር ቀይራችሁት ደማችሁ ፈላ እንጂ እኮ በሩጫ ጊዜ የኦሮሞ ልጆች ሲያሸንፉ ኦ ኢትዮጵያ ያሸነፈች ትላል እዚህ ጋር መጣ ደግሞ ኦሮሞን አልፈልግም ትላል ግራ የገባው ማህበረሰብ እኮ ነው ያለ ግራ የገባው ምኑን የማያውቀው ምኑን የማያውቀው ዝም በሎ የሚሄድ ነው በቃ እንደ በግ የሚነዳ እንደ በግ የሚነዳ፣ በስትረስ ያለቀ፣ የራሱ ላይፍ ሳይመቻችለት የራሱን ትዳር የራሱን ልጆች የራሱ ምን አንድ ነገር በስርዓት ሳያሳድግ እዚህ ፖለቲከኛ ነኝ ብሎ ግን ደረቱን ነፍቶ ይመጣል። ምንም ሀሳብ የለበትም። ምንም ሀሳብ የለበትም። የራሱ ላይፍ እኮ ወረቀት እንኳን የለውም፣ አሜሪካ ለመኖር አውሮፓ ለመኖር ወረቀት እንኳን የለው። የራሱን ህይወት ሳያስተካክል ፖለቲካ ስለሚሸጥ ፖለቲካ የኢትዮጵያ ህዝብ በደንብ አድርጎ ስለሚበላ ይመጣና ፖለቲካውን ይነግድባል። ፖለቲካውን ይነግድባል። ፖለቲካውን ንግዶ ነግዶ አላልቃለሁ ሲባሉ ነው የምታያቸው። በተለይ የአማራ ፖለቲከኞች መሳቂያ ነው የሆናችሁ፣ እግዚአብሔር ምስክር፣ የአማራን ህዝብ አሰደ ያን ወርቅ ህዝብ አዋረዳችሁ። ወርቅ ዳይመንድ የሆነ ህዝብ መቼም፣ ዳይመንድ ነው የአማራ ህዝብ መቼም ዳይመንድ ነው። በህዝቡ ግን ተጫወታችሁበት። ለምን ምስኪን መሆኑን ፈሪያ እግዚአብሔር መሆኑን ስለምታውቁ ተጫወታችሁበት። ኦሮሞ ባኗል፣ ትግራዋይ ባኗል፣ የአማራ ልጆች አልባን ነው። የአማራ ልጆች አልባን ነው። የትግራዮቹ ጠጋ ጠጋ ያሉት ወደ ማን ነው? ወደ አብይ ነው፣ ወደ ኦሮሞ ነው ላቅ ብለው የተጠጉት ላት አቅማቸውን ሲያውቁ አብይ ይሻለናል እንዲ። ይሄው ታያችኋላችሁ። ሶሻል ሚዲያ ላይ እስቲ ብልጽግናን የሚወቅስ አንድ ቲክታክ ላይ አንድ አምጣ። ትግራይ ወፍ ወፍ ወፍ በጣም ያለቀበት ህዝብ ካየ የትግራይ ህዝብ ነው። አንድ ነጥብ ኦልሞስት አምስት ሚሊዮን ህዝብ እርግፍ ያለበት የትግራይ ህዝብ ነው። በአሁኑ ሰዓት አብይን ኮምፕሌን የሚያደርግበት አታመጥ የአማራ ህዝብስ እያስተዋልኪ እንጂ ፖለቲከኛንም ብላችሁ እርስ በራሳችሁ ስትባሉ አደል የምትውሉት? ህዝቡ አያሳዝናችሁም? ግን ውጭ ያላችሁ የአማራ ልጆች ህዝቡ አያሳዝንም? ያ መስኪን ህዝብ በእውነት ስትሄድ፣ ብዙዎቹ ሄደው ቪዲዮ ሲለጥፉ አይቻለሁ፣ ያስለቅሳል። እግዚአብሔር መስክረኝ የአማራ ህዝብ ጋር ሲሄዱ እቅፍ አድርጎ እግሩን አጥቦ ምን ብሎ እቅፍ እያ ስፍስፍ እያደረገ የሚቀበለው ህዝብ አያሳዝናችሁ? ያ ወርቅ የሆነ ህዝብ አያሳዝንም? እንደዚህ በፖለቲካ መጣችሁ፣ እነ ዋና አማራ እነ ቤቴልሄም እነ ማን ነው እነ ውሪ ውሪ የምትባሉ ምናምን አያሳዝናችሁ? ዶንት ኬር አይ ዶንት ኬር። የአማራ ህዝብ አያሳዝናችሁ? እርስ በራስ ተባዱናችሁ የአማራ አመራሮች ራሱ የተባሉ እያስቀጠፋችሁ ነው አይደል? ከአንዱ አንዱ እህድ እልህ የተያዛችሁ ብር በውስጥ አዋጣችሁ የምታስበሉ እነ ቴምር ጭምር የአማራውን ማንነት የምታስበሉ እነ ቅድስት የሚባሉ አያቸዋል። የሆነ ሰው ያስቀረጥፋሉ፣ ገንዘብ ይመደባል፣ ገንዘቡ ይደረጋል። የአማራውን ኢቭን ለአማራ ልታገል ያለውን ያስበሉታል ዛ እግዚአብሔር አምላክ ይገስጻችሁ። እኔ የአማራ ህዝብ ልንገር ወርቅ ህዝብ ነ እነዚህ ሶሻል ሚዲያ ላይ ያሉ ይረዳኛል፣ ይጠቅመኛል የምትለው አንድም አይሆነ። እውነቱ አብይ ግደል፣ ፈጣሪ ምስክሬ ነው ማለት አብይ ሚሊየን ጊዜ ግደል ያማራለች ሚሊየን ጊዜ አብይ ይሻላል። ቢያንስ አብይ የፈለገ ነገር ቶ ፋሲለደስን አድሶላል አንድ ቅርስ አስቀምጧል ድልድዩን ሰርቶላል እዛ ቦታ ላይ እንዴ የአማራ ባለስልጣን ነው እኮ አንድ ዳቦ ቤት አማራ ክልል ላይ እንደሌለ ታውቃለህ እወዝ እናት አንድ ነገር የለም አማራ ክልል ላ አሁን ነው ትንሽ መንቀሳቀስ የጀመረው በስድብ ማሸማቀቅ ነው የሚችሉት በስድብ ደግሞ ምንም አይደረስም። የአማራ ህዝቡ ግን ያሳዝን አልተበደለም ግጥ የኢትዮጵያ ህዝብ ተበድሏልማ። እርስ በራስ እየተባለ የኢትዮጵያ ህዝብ የተበደለው እርስ በራስ ባለመመቸት እርስ በራስ አብሮ ተስማምቶ የኖረውን ህዝብ እንዳልኖረ አድርጎ በመናገር እንዲህ። የእኔ ቤተሰብ አዲስ አበባ ነው የሚኖሩት ምን ሆነ ያውቃሉ? የራሳቸውን ስራ ነው የሚሰሩት። የግድ ሁሉም ፖለቲከኛ መሆን አለበት እንዴ? ኢትዮጵያን ለማዳም ኢትዮጵያ ዝራጉ የለም። የአራዳ ልጅ ምናምን አንድ እንኳን ሀይስኩል እንኳን ግራጁዌት አላረከም። ሲሪየስሊ ስራ የለም ትለኛ አለ ዩ ኤክስፔክት ምን ልትሰራ ነበር ከመሸከም ውጭ? ሀይስኩል ሳትመረቅ ምን ልትሰራ ነበር ልትሰራ የሃይስኩል ዲፕሎማ ኢትዮጵያ እንኳን ሃይስኩል አሜሪካን ሀገር ሃይስኩል ምን ልትሰራበት? ከፋስት ፉድ ስራዎች ውጭ ምን ታመጣለህ? ምን ልትሰራበት? ምንም ነገር አይኖርህ። ዲግሪ መኖር አይደለም፣ በዲግሪ በማዕረግ ተመርቃል ተመርጣ ነው የምትሰራው። አሜሪካን ሀገር በኢንፎርሜሽን ቴክኖሎጂ የተመረቁ ብዙ ሰዎች አሉ። ሳይበር ሴኩሪቲ የተመረቁ አሉ። ወዲያው ስራ አገኘ ኤክስፒሪየንስ የሚባል ነገር አለ። ልምድ መውሰድ አለብህ። የአራዳ ለልጅ ኮንክ ለዘግ ብለህ አዲስ አበባ ልጅ ዲግሪ ይዛል ገስወራ ውልዱ ፋወዝ ዩ እኔ አዲስ አበባ ልጅ በሆንና ዲግሪ ቢኖረኝ ገስዋ እናቴ ጋር ተዘፍዝፌ ዝም ብዬ ሙድ ከሚዝም እንደማረግ ታውቃለህ? ሶስት ወር በነፃ ሰራለሁ ብዬ የሆነ መስሪያ ቤት አፕላይ ያደርጋለ። በነፃ ቅጠሩ፣ ምንም አትክፈሉት። ልምድ ነው የምፈልገው። በነፃ አመት የሚቅጠሩ በነፃ ሁኬርስ ምክንያቱም ስራ ሳይኖረው ተዘብዘፈ ድንጋይ እያሞቅ ከምትቀመጥ አመት የስራ ልምድ ይዘህ እዛ ይቀጥረሀል። ከዛ በኋላ ከስድስት ወር በኋላ ይቀጥረሀል እዛ። ይህንን ማስተዋል ተደፍኖብሀል፣ ተደፍኖብሀል። አታስበው ኤክስፒሪየንሳል ስራ ግራጁዌት አድርጊያለሁ ኤንድ ወርድ የስድስት ወር በነፃ ሰራለሁ፣ ሶስት ወር በነፃ ሰራለሁ። ከዛ ቀል ጠፍ ብለህ ትሰራለህ። ጠዋት ገብተህ ማታ ነው የምትወጣው።

ጋም ሂድና አግዛ ክን ታውቃ ሂድና አግዛ። አዘንክለት በጦርነት ታግዘው አለ። ሂድ አታደርገውም። እንኳን ልጄን አትልክ ለጦርነት እንደዚህ እንደዚህ እንደዚህ በለው። ሂድ ተው። ልጄን አልኩህ እኔ ጦርነት በጣም መጠለውን ከበፊት የምናገር ነበር። ሀገር የሚያጠፋው ጦርነት ነው። ሀገር የሚያጠፋው ጦርነት ነው። ዳቦ እንኳን አትገዛለትም። ጥይት ነው የሚገዛልህ። አይገርምም? ዲያስፖራው ጥይት ይገዛላል፣ ዳቦ አይገዛለም። ሙት ጥይት ይገዛላል፣ ዳቦ አይገዛለም። ዳቦ ራቤ የምትለው አይገዛለም፣ ጥይት ግን እገዛላሉ። ይል ጥይት ይገዛላል። ኖ ፕራብለም ጥይት ይገዛላል። ዳቦ ግን እዚህ ብትንፈራፈር የሚገዛል የለም። ለምን? ከእግዚአብሔር የራቀ የተረገመ ትውልድ ተፈጥሯል። እንዲ ኢህአዴግ ማረኝ ካልክ ደርግ ማ- በኢህአዴግ ጊዜ ደርግ ማረኝ ስንል ነበር፣ አይደለ ዋሸ፣ እየዋሸው ነው። በኃይለስላሴ ጊዜ ኃይለስላሴ ማርን እያሉ ነበር። ደርግ ዊ ዊ አውሬ ነው ደርግ ተብሎ ኃይለስላሴ ማሩ ተባለ። ደርግ መጣ። ደርግ ሲመጣ ደግሞ ደርግን ጥሎ ማይ ማረት እዋት መጣች። ኢህአዴግ መጣ መጣች። ቆንጆ ናት። ከዛ በዘር ውስጥ ወደሰዳችሁ ስትወስዱት በኦሮምኛ አካም ቡልቴ ነጋ ቡልታን እያለች መጣች ልጅቷ።